አሜን በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ውድ ኦርቶዶክሳውያን እንኳን ለ2017 ለበዓለ ሕማማት ለሰሙን ሕማማት ለበዓለ ስቅላት እንዲሁም ለበዓለ ትንሣኤ አደረሳችሁ አደረሰን። ይህንን በዓል ምክንያት በማድረግ እኛም እንደተለመደው በቃና ዘጌላ ሚዲያ የተለያዩ ሃይማኖታዊ በዓሉን በተመለከተ የተለያዩ ትምህርቶችን ይዘን ወደ እናንተ መእሰራንና ትምህርቱን በጽሙና እንድትከታተሉም በእግዚአብሔር ስም እንጠይቃለን። ቀጥታ ወደ ትምህርቱ ነው የምንሄደው። ምእመናን፣ እንደው ስቅለትን ከማንሳታችን አስቀድሞ ክርስቲያኖች፣ ህማማት ምንድን ነው የሚለውን በአጭር ደቂቃ ማየት ያስፈልጋል። ህማማት ሲባል ሐመ ታመመ መከራ ተቀበለ፣ ተንገላታ፣ ተሰቃየ እንደ ማለት ነው። ህማማ ሲባል መታመም፣ መቸገር፣ መንገላታት፣ መከራ መቀበል፣ መገረፍ፣ መገረፍ፣ መውጣት፣ መውረድ፣ መሰቀል የመሳሰሉትን ትርጉሞች ይሰጠናል። ህማማት ስንል አምላካችን ኢየሱስ ክርስቶስ የተቀበለውን መከራ ስለ ክርስቲያኖች ብሎ ስለ ሰው ልጅ ስለ አጠቃላይ ስለ ሰው ልጆች ብሎ የሰው ልጆች ሊቀጡት የሚችሉትን ቅጣት፣ የሰው ልጆች ሊቀጡት የሚገባቸውን ቅጣት ስለ ሰዎች እርሱ ቤዛ ሆኖ የተቀበለውን መከራ የሚያሳይ የተቀበለውን ስቃይ የሚያሳይ የተቀበለውን መንገላታት የተቀበለውን መገረፍ የተቀበለውን መከራ ሁሉ የሚያሳይ የሚያስረዳ እንደሆነ ቤተክርስቲያናችን ታስተምረናለች። ቅዱሳት መጻሕፍት መዝግበውት ይገኛል። እንዲሁም መምህራን አባቶቻችን ያስተምሩናል ማለት ነው። ስለዚህ ሕማማት ማለት አምላካችን ኢየሱስ ክርስቶስ ሰው ሆኖ የተቀበለው መከራ የምናስብበት፣ እርሱ ለእኛ ብሎ እንደተንገላታ፣ እንደተሰጣየ፣ እንደተገረፈ ሁሉ እኛ ደግሞ ስለ እርሱ ስለ እርሱ የእርሱን ክብር የእርሱን መንግሥት ለመውረስ ነግሰን ለመኖር ከእርሱ ጋር በክብር ለመኖር እርሱን በመከራ እንመስለዋለን። ቅዱስ ጳውሎስ በመከራው ተመሰለ በሞቱ እንድንመስለው ብሎ ስለነገረን ስላስተማረን እኛም ክርስቲያኖች አምላካችን ኢየሱስ ክርስቶስ በዚህ ሳምንት ብዙ እንዲሰቀል፣ እንዲገረፍ፣ እንዲንገላታ ወንበዶች በሚቀጡበት መስጠት እንዲቀጣ የተፈረደበት የተወሰነበት ሳምንት እለታት ስለሆኑ እነዚህ እለታት እሱን እያሰብን እኛም እንጾማለን፣ እንጸልያለን፣ እንወርቃለን፣ እንነሳለን፣ እንሰግዳለን ማለት ነው። ስለዚህ ሕማማት ማለት በአጭሩ ይሄ ነው ማለት ነው እና ከዚህ በመቀጠል ወደ ጥያቄ እንግዲህ ሲሄድ ስቅለት ሲነሳ ብዙ ክርስቲያኖች ወይም ደግሞ ብዙ የተለያዩ ሰዎች በተለይም ደግሞ ከቤተ ክርስቲያን ውጭ ያሉ እህቶችና ወንድሞች አምላክ ሲሆን ይሰቀላል፣ አምላክ ሲሆን ይራባል፣ አምላክ ሲሆን ይንገላታል የሚል ጥያቄ ብዙ ጊዜ ሲያነሱ እንሰማለን። ይህን በደንብ መረዳት እንግዲህ የቤተክርስቲያንን አስተምህሮ ምንድን ነው መነሻው ምንድን ነው መድረሻው ምንድን ነው ይዘቱ ምንድን ነው ዓላማው ምንድን ነው የሚለውን በደንብ መረዳት ያስፈልጋል። አምላካችን የሱስ ክርስቶስ ተሰቅለዋል? አዎ ተሰጥሏል። አምላካችን ኢየሱስ ክርስቶስ ተገርፏል፣ አዎ ተገርፏል። አምላካችን ኢየሱስ ክርስቶስ ተንገላቷል፣ አዎ ተንገላቷል። አምላካችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ተመላልሷል፣ አዎ ተመላልሷል። ይሄ ራሱ አምላካችን ኢየሱስ ክርስቶስ የሰራው ያደረገው ነው። እኛ ክርስቲያኖች ደግሞ የምናፍርበት ሳይሆን የምንመካበት፣ የምንኮራበት፣ የምንድንበት የዘላለም ሕይወትን የምንወርስበት እንደ ቅዱሳን መላእክት ህያዋን ሁነን የምንኖርበት ምስጢርና ድህነታዊ ትምህርት ድህነታዊ ህይወት ነው። ይሄ አስተምህሮ የቤተክርስቲያናችን የምታምነው አምላካችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም ከድንግል ማርያም እንደተወለደ በዚህ ዓለም 33 ዓመት ከ3 ወር እንደኖረ ባጭር ቁመብት በጠባብ ደረት ተወስኖ ከኃጢአት በቀር ሰዎች ሁሉ የሰሩትን ስራ ሲሰራ እንደኖረ መጽሐፍ ቅዱስ ይነግረና፣ ቤተክርስቲያናችን ታስተምረላለች፣ እኛም እናምናለን። ሶስት ማለትም 33 ዓመት ከሶስት ወር ከቆየ በኋላ በቀራንዮ አደባባይ በማዕከለ ምድር፣ በምድር መካከል፣ በአለም መካከል በመስቀል ተሰቅሎ የሰው ልጆችን ለማዳን በመስቀል እንደተሰቀለ እናምናለን፣ እናውቃለን። የምንድንበት ምስጢርም ይሄ ነው። ለምን ተሰቀለ ሲባል አምላክን ማለትም አዳምን ለማዳን ነው። አዳም አምስት ሺ አዳም በገነት ሰባት ዓመት ከኖረ በኋላ ሕግ በመተላለፉ የእግዚአብሔርን ትእዛዝ በማፍረሱ ወደ ምድረፋይድ ወርዶ በቅጣት በግዞት በእስር ቤት ለ5500 ዘመናት ስለነበረ አምላካችን ኢየሱስ ክርስቶስ ደግሞ አዳም ወዳውን እንደሳተ ሱባኤ ገብቶ ወደ እግዚአብሔር አድነኝ ብሎ በጸለየና በለመነ ጊዜ እግዚአብሔር አምስት ሺህ አምስት መቶ ዘመን ሲፈጸም ከልጅ ልጅ ተወልጄ በመስጠት ተሰጥዬ አድናለሁ የሚል ቃል ኪዳን ተስፋ ሰጥቶ ስለነበረ ያን ቃል ኪዳን ተስፋውን ለመፈጸም አምላካችን ሰኩኗል። ስለዚህ አምላካችን የተሰቀለበት ምክንያት አዳምን ለማዳን፣ የታመመበት ምክንያት አዳምን ለማዳን አዳምና የአዳም ልጆችን በመላ የሰው ልጆችን ለማዳን ነው የሰው ልጆችን ለማዳን ስለዚህ አምላካችን ኢየሱስ ክርስቶስ የተሰቀለ ሰዎችን ለማዳን ነው አምላክ ይሰቀላል የሚለው ጥያቄ ሲነሳ ደግሞ አሁን ይሰቀላል እንዴት ስለ ሰው ልጆች ስጋ ስለለበሰ በሰውነቱም የተሰቀለ እንደ አምላክነቱማ ማን ይጀርፈዋል ማን ያየዋል ቅዱሳን መላእክት እኮ ለቅጽበት እንኳ ፊቱን ማየት አይችሉም እየተንቀጠቀጡ እየተርበደበዱ እየፈሩ ነው የሚያመሰግኑት። ኪሩቤል ሱራፌል በመንበሩ ዙሪያ ቆመው 24 ሰዓት ቅዱስ ቅዱስ ቅዱስ የሰራዊት ጌታ አሸናፊ እግዚአብሔር እያሉ ሲያመሰግኑ ለቅጽበት እንኳ ፊቱን አያዩትም። ቅዱስ ያሬድ እንደሚነግረን ከመያወ እዮሙ ነበልባሉ እሳተ መለኮቱ ባህሬ መለኮቱ እንዳያቃጥላቸው እንዳያቃጥላቸው ፊታቸውን በሁለት እጃቸው በሁለት ክንፋቸው ሸፍነው አለመመርመሩን ባህሩን ምጥቅ ባህሩ የማይደረስበት በሰው ልቡና በመላእክት ልቡና ተመርምሮ የማይደረስበት ረቂቅ አምላክ፣ ኃያል አምላክ፣ ልዑል አምላክ፣ ዘላለማዊ አምላክ፣ ሁሉን የሚችል አምላክ መሆኑን ቤተ ክርስቲያናችን ታውቃለች፣ ታስተምራለች። ተሰቀለ ስትል ግን ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆኖ ከድንግል ማርያም በተወለደበት ስጋ በስጋው ተራበ እንላለን። በስጋው ተጠማ እንላለን። በስጋው ተኛ እንላለን። በስጋው ደከመ እንላለን። በስጋው በላ ጠጣ እንላለን። በስጋው ሄደ መጣ እንላለን። እንዲሁ በስጋው ተሰቀለ እንላለን። ስለዚህ አምላክ ተሰቀለ ሲባል ከድንግል ማርያም በለበሰው ስጋ የእኛን ስጋ ከድንግል ማርያም ነስቶ ከስጋዋ ስጋ ከነሷ ነፍስ ነስቶ እግዚአብሔር ሰው ሆኗል። ሰው ሲሆን ደግሞ አምላክነቱ ሳይለቅ ነው። በልዕልናው እንዳለ በክብሩ እንዳለ በዘላለማዊነቱ በፈጣሪነቱ በሃያልነቱ በሁሉንቻይነቱ እንዳለ ሰኮነ። ስለዚህ አንዱ አንድ አካል አንድ ባይሪ አንድ ግብር የሆነው ኢየሱስ ክርስቶስ እንደ አምላክነቱ ሙታንን ሲያስነሳ እናያለን። እንደ አምላክነቱ ድውያንን ሲፈውስ እናያለን። እንደ አምላክነቱ አምስት አምስት እንጀራ ሁለት አሳ አበርክቶ ለአምስት ሺህ ሕዝብ ሲያበድ ሲያጠግብ ሲመግብና ሲያጠግብ እንመለከታለን። እንደ አምላክነቱ እነ መጻጉዕን ሲፈውስ እናያለን። እንደ አምላክነቱ እና ላዛርን ከሞት ሲያስነሳ እናያለን። እንደ አምላክነቱ አስራ ስምንት ዓመት ጎብጣ የነበረችዋን ሴት ሲያድና ሲፈውሳት እንመለከታለን። እንደ አምላክነቱ የሕይወት ውሃን ልስጥሽ ብሎ የሕይወት ውሃን ሲሰጣት እንመለከታለን። እንደ አምላክነቱ ስጋውን ቆርሶ ደሙን አፍሶ ለዓለም ሁሉ መድኃኒት አድርጎ ሲሰጥ እንመለከታለን። እንደ ሰውነቱ ደግሞ ሲበላ እናያለን። እንደ ሰውነቱ ደግሞ ሲጠጣ እናያለን። እንደ ሰውነቱ ሲመላለስ እናያለን። እንደ ሰውነቱ ሲያንቀላፋ እናያለን። እንደ ሰውነቱ ሲገረፍ እናያለን። እንደ ሰውነቱ ሲታመም እናያለን። እንደ ሰውነቱ በመስቀል ሲሰቀል እንመለከታለን። ስለዚህ አምላክ የተሰቀለው እንደ ሰውነቱ ነው የሚለው ነው የቤተክርስቲያኑ አስተምሮ የሊቃውንቱ አስተምሮ እና መልስ ማለት ነው። አባታችን ኢየሱስ ክርስቶስ በቀራንዮ እንደተሰቀለ ቅዱስ ዮሐንስ ፍቁረ እግዚእ ወልደ ነጎድጓድ የተባለው የጌታ ወዳጅ ጌታ በፍጹም የሚወደው ሐዋርያ ቅዱስ ዮሐንስ በወንጌሉ ምዕራፍ 19 ከቁጥር 17 ላይ በቀራንዮ እንደተሰቀለ መዝግቦልን እናገኛለን። በአጭሩ አምላካችን ኢየሱስ ክርስቶስ በቀራንዮ የተሰቀለበት ምክንያት ምንድን ነው ሲባል ቀራንዮ ማለት የራስ ጥል ማለት ነው። ቀራንዮ በዕብራይስጥ ጎልጎታ ይባላል። በአማርኛ የራስ ቅል ይባላል። ቀራንዮ ነው የትርጉሙ። ስለዚህ በራስ ቅል የተሰቀለበት ምክንያት አምላካችን ኢየሱስ ክርስቶስ ሁልጊዜም ቢሆን በሰዎች አእምሮ፣ በሰዎች ህሊና፣ በሰዎች ጭንቅላት ነገረ መስቀሉ ሲታሰብ እንዲኖር እንዳይረሳ አምላካችን ኢየሱስ ክርስቶስ በመስቀል ላይ ስለ ሰው ልጆች ያደረገው ዋጋ፣ የሰጠን ድህነት፣ ያደረገልን ቤዛነት እርሱ ምንም ሳይበድል እርሱ ምንም ሳያጠፋ እንደ ጥፋተኞች እንደ ወንበደኞች ተቆጥሮ ስለ እኔና ስለ እናንተ ስለ አዳም ልጆች ሁሉ በመስቀል የከፈለውን ዋጋ ሁሌም በህሊናችን እንድናስበው በህሊናችን ተቀርጾ በአይምሯችን ተቀርጾ እንዲኖር አምላካችን የሱስ ክርስቶስ በጠራኔው ተሰቀለ ማለት ነው። አንደኛውና መጀመሪያው ይህ ነው። ሁለተኛ ደግሞ በጠራኔው የተሰቀለበት ምክንያት በዚያ አዳምን ያሳተ ርዕሰ ከይሲ በዚያ ተቀብሮ ማለትም የእባቡ ራስ በዚያ ተቀብሮ ስለነበረ ፍጹም ላደ ያን ከይሲውን በከይሲው በእባቡ ያደረ ዳብሎስን ድል እንደነሳልን፣ እንደገደለው፣ በመስቀል ጠርቆ እንዳስጨነቀው ሲገልጽልን በቀራንዮ ተሰቅሏል ማለት ነው። ሶስተኛው ጥያቄያችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው አንድ ነገር ተናግሯል። እርሱም ወይቤ ተፈጸመ ሁሉ የሚል ነው። ማለትም ሁሉም ተፈጸመ ብሎ ተናግሯል። ይህን ተናግሮ ቅድስት ነፍሱን ከቅዱስ ስጋው በፈቃዱ ለይቷል። በነገራችን ላይ አምላካችን ኢየሱስ ክርስቶስ የተሰቀለባት ዕለተ ዓርብ ከጧት ከጧት እስከ ስድስት ሰዓት ቀን ነበረ። ከስድስት ሰዓት ፀሐይ ነበረ፣ ብርሃን ነበረ። ከስድስት ሰዓት እስከ ዘጠኝ ሰዓት ደግሞ ጨለማ ነበረ። ከዘጠኝ ሰዓት እስከ አስራ አንድ ሰዓት ደግሞ እስከ አስራ ሁለት ሰዓት ማለት ነው፣ እሱ ደግሞ ቀን ነበረ፣ ወይም ብርሃን ነበረ ማለት ነው። ስለዚህ ጨለማው ጨለማው እንደቆየ ዘጠኝ ሰዓት ላይ አምላካችን ኢየሱስ ክርስቶስ አንድ ትልቅ ኃይል ቃል ተናግሮ ነብሱን ከስጋው ለይቷል። እርሱን ቅድም እንዳልኋችሁ እነሆ ሁሉም ነገር ተፈጸመ ብሎ ነው። ሁሉም ተፈጸመ ማለት ምን ማለት ነው? እንዳው ተፈጸመ ሲባል ምን ማለት ነው ስንል ሁለት ነገሮችን ማንሳት ይጠበቅብናል። አንደኛውና የመጀመሪያው ተፈጸመ ማለት አለቀ፣ ደቀቀ፣ ካሁን በኋላ ከሰረ፣ ካሁን በኋላ ወደ ነጌቲቭ ውስጥ ገብቷል፣ ምንም ነገር አያደርግም እንደማለት ነው። ይህ ማለት ምን ማለት ነው? ከዚህ በኋላ የዲያብሎስ አገዛዝ አልቋን ደቋን ወድሟን ማለት ነው። የዲያብሎስ አገዛዝ አምስት ሺህ አምስት መቶ ዘመን ዲያብሎስ ሰዎችን በኃጢአት ላይ ኃጢአት እንዲሰሩ እያደረገ ነፍሳቸውም በእርሱ ኃይል በእርሱ ስልጣን ከስጋቸው እየለዩ ወደ ሲኦል እያጋዘ በጨለማ ዓለም ያኖራቸው ነበር። በሲኦል ባርነት ውስጥ ይገዛቸው ያኖራቸው ነበረ። ይህ አለቀ ደቀቀ። ካሁን በኋላ ዲያብሎስ አይሰለጥንም። ካሁን በኋላ ሞት ራሱ ሙቷን። ካሁን በኋላ ራሱ ኃጢአት ሙቷን። ካሁን በኋላ ፍዳ ሙቷን ቀርቶላችኋል። ስለዚህ የኃጢአት ኃይሉ ተፈጽሟን ደቋን። የኃጢአት የሞት ገዳይነቱ የዲያብሎስ ገዳይነቱ ያዲያብሎስ ገዥነቱ ዲያብሎስ መንግስት ተሽሯን፣ ተሽሯን ደቋን፣ ወድሟን ማለት ነው። ተፈጸመ ማለት አንደኛው ይህ ነው። ሁለተኛው ደግሞ አምላካችን ኢየሱስ ክርስቶስ ተፈጸመ ያለበት ምክንያት ነቢያት የተናገሩት ነገር ሁሉ ተፈጸመ። ምን ብለው ነቢያት የተናገሩት እግዚአብሔር ከሰማየ ሰማያት እንደሚወርድ የተናገሩት፣ እግዚአብሔር ከድንግል ማርያም እንደሚወልድ የተናገሩት፣ እግዚአብሔር በዚህ ዓለም 33 አመት ከሦስት ወር እንደሚኖር የተናገሩት፣ እግዚአብሔር በዚህ ዓለም ሐዋርያትን፣ ሰባ አርድእትን፣ ሰላሳ ስድስት ቅዱሳት አንስት እንደሚመርጥ፣ 120 ቤት ቤተሰቦችን እንደሚመርጥ፣ በኢየሩሳሌም፣ በገሊላ፣ በደብረ ዘይት፣ በቢታንያ እየተመላለሰ ወንጌልን እንደሚያስተምር የኢየሱስ ክርስቶስ በእለተ ሆሳይና በእድልት በአህያ ተጭኖ ወደ ቤተ መቅደስ እንደሚገባ የተናገሩት ትንቢት ነቢያት የመሰሉት ምሳሌ ነቢያት የቆጠሩት ሱባኤ ነቢያት ፍጹም ሆነ፣ ተፈጸመ። እስካሁን ተስፋ የነበረ ይሆናል እየተባለ የነበረው ይሆናል ተብሎ የተነገረ ሁሉ ዛሬ ፍጹም ሆነ፣ ሆነ፣ ተደረገ ማለት ነው። ሶስተኛው ደግሞ የሰው ልጅ ፍጹም አምላክ የሰው ሥጋ ፍጹም አምላክነቱን ለመግለጽ ነው። እርግጥ ይሄ የሆነ የሰው ስጋ አምላክ የሆነ በእመቤታችን ማይፀን ነው። ስጋ ቃል ስጋ ሲሆን ስጋ ደግሞ አምላኩ ነው፣ በአንጻሩ ማለት ነው። ይህን ቅዱስ ቄርሎስ የቃል ገንዘብ ሁሉ ለስጋ ሆነ፣ የስጋ ገንዘብ ሁሉ ለቃል ሆነ ብሏል። የቃል ገንዘብ አምላክነት፣ ፈጣሪነት፣ አያልነት ዘላለማዊነት ቅድማ ዓለም መኖር ሁሉን መግዛት በሁሉ ሰልጥኖ መኖር ነው። የቃል ገንዘብ ይህን ሁሉ ስጋ ገንዘቡ አድርጓን በተዋህዶ እንዲሁ ስጋ ደግሞ ቃል ደግሞ በስጋ ተወስኗን፣ ግዙፍ ሁኗን፣ ተርቧን፣ ተጠምቷን፣ ተሰጥሏን፣ ተንገላቷን፣ ተጀርፏን ማለት ነው ሙቷን፣ ተነስቷል። ስለዚህ ይህን አንደኛውን ደግሞ ይሄ ነው ተፈጸመ ማለት ይሄ ነው ማለት ነው። ስለዚህ የሰዎች ድነት ተፈጸመ። ሰዎች የመንግስተ ሰማይ ያገቡ ሰዎች ነፃነታቸውን አገኙ። ነፃነታቸው ተፈጸመላቸው። ቅድስና መንገድ አገኙ። የዘላለም ሕይወትን የሚወርሱበትን ልጅነትን ከስላሴ መወለድን አገኙ ማለት ነው ስለዚህ ባጭሩ ተፈጸመ ማለት ይህ ነው ማለት ነውና፣ ክርስቲያኖች እንግዲህ እንደሚታወቀው ስቅለት የሰው ልጆች ድህነት የሰው ልጆች ታሳ የተፈጸመበት የሰው ልጆች ድህነት የተፈጸመበት አምላካችን ኢየሱስ ክርስቶስ ስለ ሰው ልጅ ብሎ ሳይገባው ምንም በደለኛ ሳይሆን ምንም ቅጽበታዊ ኃጢአት እንኳን ሳይኖርበት በኅሊናም በገቢርም በነቢብም ኃጢአት ሳይሰራ ስለ ሰው ልጆች ብሎ በሁለት ወንበዴዎች መካከል የተሰቀለበት እለት የኔና የእናንተ ድነት የተፈጸመበት። እንዲሁ ስቅለትን ስናስብ ሶስት ነገሮችን ሁልጊዜም እናስባለን ማለት ነው። ሁለት ሶስት ነገሮች ወደ ልቡናችን ይመጣሉ። ማስተዋል ማለት አንደኛው የሰው ልጆች ጭካኔ ይመናል እንደሆነ የምናየው ነው። ሁለተኛ ደግሞ አምላክ እግዚአብሔር የሰው ልጆችን እስከምን ድረስ እንደሚወዳቸው የተገለጸበትና ፍቅሩን የምናስብበት ነው። ሶስተኛ ደግሞ የሰው ልጆች ድነት የተፈጸመበት እነዚህን እናስባለን ማለት ነው። ስለዚህ መስጠሉን እያሰብን እየጾምን እየጸለይን ዘወትር በቤተ ክርስቲያን ሳንለይ በተለይም ደግሞ የምንችል የምንችል እያከፈልን የማንችል ደግሞ እንኳ የማንችል ደግሞ እስከ ማታ እስከ አንድ ሰዓት ድረስ ነው እንድንጾም መጽሐፍ የሚያዘን። እስከዚህ ድረስ እየጾምን ማታ ላይም እስከምንጠግብ መብላት አይገባም፣ እስከምንጠግብ መብላት አይገባም። ደረቅ እንጀራ በውሃና በውሃው ላይ ጨዋ አድርገን በዚያ በእንጀራው ነክረን ነው መብላት ያለብን። ግብረ ሕማሙ እንደዚህ ነው የሚያዘን ክርስቲያኖች። ምክንያቱም ቅዱስ ጳውሎስ እንደነገረን በሕማሙ በመከራው ከመሰልነው በትንሣኤው በክብር እንመስለዋለን ያለን ይህን ነው። ስለዚህ አምላካችን የሱስ ክርስቶስ ስለ ሰው ልጆች ብሎ በመስቀል ተሰቀለ። እኛ ደግሞ ስለ እርሱ ብለን እርሱ ለእኛ ያደረገልንን በማሰብ እኛ ደግሞ ስጋዊ ፍላጎቶቻችን ሁሉ ሰቅለን መጾም መጸለይ አለብን፣ መስገድ አለብን። በዕለት ዓርብ ይበልጡም ደግሞ ከቤተ ክርስቲያን ተሰብስበን እየጾም እየጸለይን፣ ቀራንዮን እያሰብን፣ ነገረ መስቀሉን እያሰብን፣ ነገረ መስቀሉን እየተማርን ማሳለፍና መማማር መስገድ አለብን። አምላካችን ኢየሱስ ክርስቶስ በዓሉን የሰላም የፍጥሪ አንድነት በዓል ያድርግልን። ስሙ ይክበር ይመስገን። ያስተማረን የመከረን ለኦለብኃይሪ ቅሉዚ ስሙ የተመሰጀነ